አሰላሙአሌኩም። እንዴት ናችሁ? አባቢ ሰላም ነው? አልሐምዱሊላ፣ እኔ በጣም ደህና ነኝ። ዛሬ የማሳያችሁ 25650 ብር የፈጀ እዚሁ ኮምቦልቻ የሚሰጥ አስቤዛ ነው ማለት ነው። ከዛም ሶስት ኪሎ ቅቤ፣ የወጥ ቅመም 1 ኪሎ፣ 6 ኪሎ በቀዩ ሽሮና ነጭ ሽሮ እንዲሁም ደግሞ ምጥን በርበሬ 5 ኪሎ አለ ማለት ነው። እዚ ጋ ደግሞ 40 ኪሎ ጤፍ እና 10 ኪሎ ማሽላ ተቀላቅሎ ነው። በጣም ነጭ ጤፍ ጽድት ያለ ጤፍ ነው። ማሻአላ ተባረክ ረህማን የማሳያችሁ አብራችን ቆዩ ማለት ነው። ያው በርበሬና ሽሮ ሁልጊዜ እንደምነግራችሁ የሚዘጋጀው ቤት ነው። ማዘጋጀው ምራሴ ነኝ። ማሻአላ ተባረክ ረህማን። በጣም ጽድት ያለ ቆንጆ የሆነ በርበሬና ሽሮ ነው ማለት ነው። ነጭ ሽሮ ያው እንትን አይገባበትም፣ በርበሬ አይገባበትም እንጂ ሁሉም በቃ ለቀይ ሽሮ የሚያስፈልገው ሁሉ ይደረግበታል። ዝንጅብል፣ ነጭ ሽንኩርት፣ ጪናዳም፣ አዝማሪኖ ይበልጥ ነጭ ሽንኩርት ይደረግበታል ማለት ነው ሁሉም ሽሮ ላይ እና ይህ የሚለየው ምንድነው? ሲፈጭ ደረቅ ቅመሙ ላይ ትንሽዬ እርድ አድርጌበታለሁ ማለት ነው። ማሻላ በጣም ነው የሚያምረው። አያችሁታ። እዚህ ጋር ደግሞ የወጥ ቅመም ነው። የወጥ ቅመሙ ደግሞ ቀይ ሽንኩርት ተደርቆ ሙሉ የወጥ ቅመሙ ተሟልቶ የተዘጋጀ ቆንጆ የሆነ የወጥ ቅመም ነው። ሽሮ ያው እንደነገርኳችሁ ባቄላ፣ አተር፣ ሽንብራ ከየሁሉም አይነት ነው። በርበሬ ደግሞ አምስት ኪሎ ለመመጠኛ ወደ ግማሽ ኪሎ የሚሆን ለዚህ ለቀዩ ሽሮ ተደርጎበታል። በጣም ቆንጆ ተደርጎ የተዘጋጀ ነው። በቂላናተር በ250 ብር ሂሳብ ነው ዋጋው፣ ሽምብራ በ230፣ ጓያ ደግሞ በ200 ብር ሂሳብ ነው ገዝቼ ያዘጋጀውላት በጣም ቆንጆ ተደርጎ ማሻላ ተባርክ ማን ሆኖ ነው ጤፏን ማሻላ። በጣም ነጭ ጤፍ እኛ ለቤት የምንጠቀመው ነጭ ጤፍ ነው። ቅቤ ገና ገናውን አንጥሬ ጨረስኩ። መብራቱም አሁን ነው የመጣው። ሀቂቃ ሶስት ኪሎ ቅቤ ያላት እዩት። ያው እንትን ሲል ከለሩ በጣም የሚያምር ነው የሚሆነው። ዩት አያችታ፣ ይሄ ገና አጠለልኩት ማለት ነው። አያችታ ማሻአላ ተባርክህማ፣ በጣም ጽዴት ያለ ነው። አሁን ድፍርስ ያለ ከለር ነው የሚታያችው። ሲረጋ ደግሞ የሚሆነው ከለሩ ምንድን ነው? ከዚህ የበለጠ ቢጫ የሆነ ከለር ነው ያለው ማለት ነው። እና ማሻላ ተባርክ ህማን በጣም እንደምትወዱት ተስፋ አረጋለሁኝ። በቃ ይሄ እንደ ሲንቀሳቀስ እንዳይፈስ ማለት ነው። በእርግጥ እዚህ ቅርብ ነው፣ ኮምቦልቻ ነው የሚሄደው። እንግዲህ ማሻላ ተባረክ ረህማን ይሄን የመሰለ ጽድትና ፏ ያለ አስቤዛ ከፈለጋችሁ በ0967177194 ወይም ደግሞ በ0923107415፣ ይሄም የኔ ስልክ ቁጥር ነው። በዚህም ዋትሳፕ ታገኙኛላችሁ፣ ኢሞም ታገኙኛላችሁ። የፈለጋችሁትን ነገር በመጀመሪያ አስባችሁበት ጽፋችሁ ወደ እኔ ብትልኩልኝ ለስራው ቀላል ነው። አይ ደግሞ መጻፍ አንችልም ላንቺ የነገርንሽ ብትጽፊ ብላችሁ ካሰባችሁ ደግሞ የሚመቸኝ ማታ ማታ ነው። ማታ ማታ በመደወል የምትፈልጉትን ነገር ብትነግሩኝ እጽፈዋለሁኝ። ምንም ችግር የለውም ማለት ነው። ግን መጻፍ የምትችሉ ሰዎች ብትጽፉት፣ ለእናንተ ለስራችሁ፣ ለእኔም ይፈጥናል። ቶሎ ብዬ ወደ ደብተሬ ገልብጬ ከዛም ወደ ስራ ለመግባት ይመቸኛል ማለት ነው። እንዲሁም ደግሞ እንዳልኳችሁ ካልቻላችሁ ምንም ማለት አይደለም። ማለት የማይጽፍ ሰው ትእዛዝ አልቀበልም አለለም። እኔ በጣም ስራ ወዳለሁ፣ ስራ አከብራለሁ። ችግር የለውም እጽፈዋለሁ፣ ወይም ደግሞ በድምፃችሁ ቮይዝ ብታደረጉልኝ ያን እየሰማሁኝ እጽፈዋለሁኝ ማለት ነው። እና እንግዲህ ለዛሬ ያስኩላችሁ ይሄን የመሰለ ቆንጆና አሪፍ የሆነ ምጥን ሽሮና በርበሬ እንዲሁም የእንጀራ እህል ነው ጤፍ፣ በመቶ አስር ብር ሂሳብ ነው ኪሎ ለምን ነጭ ጤፍ ነው። ከዚህ የሚቀንስ ዋጋ አለ። እዩት፣ ነጭ ነው። ማሻላ ማሽላ በስልሳ ሁለት ብር ሂሳብ ነው። እንግዲህ የበርበሪ ዋጋ ሰባት ሰላሳ ሂሳብ የተገዛ ነው። የዛኔ ማሻላ እዚህ ጋር ደግሞ ሁለት ሺ አንድ መቶ ሀምሳ ብር ፈጅቷል። ይሄ የወጥ ቅመሙ ማለት ነው። ማሻላ የሆነ የወጥ ቅመም ማሻላ የሆነ ደግሞ ቅቤ ነው። አያችሁታ። እና ይሄን ይመስላል። እንሻላ እናንተ ከወደዳችሁት ያው ላይክ እና ሰብስክራይብ ሼር እያደረጋችሁ ያረጋችሁ ዘዙ ዛሬ ሶስት ኪሎ ቅቤ እናነጥራለን። ነጠራለን እዚህ ጋር እንደምታውቁት ይሄ ሶስት ኪሎ ቅቤ ነው። እንሻላ አብራችን ቆዩ። ይሄንንም እስከ መጨረሻው ላይክ እና ሰብስክራይብ ሼር እያደረጋችሁ ምጥን ሽሮ እና በርበር ሁሉም ነገር አላት አብራችሁ ይቆዩ። ይሄ እንግዲህ ለሶስት ኪሎ ቅቤ ማንጠሪያ የሚሆን ነው። ኮሰረት፣ ኮሮሪማ፣ ጥቁር አዝሙድ፣ አብሽ ሳባቅመም ገውዝ እና በሶብላ ማሻላህ ተባረክ አላህ ጎሉ ማሻላህ። ከፈጨሁት በኋላ እንደዚህ ነው። ይህቺ እኮ ሰረቴ ናት። ቅቢያችንን እንትን ብሎ ካለቀ በኋላ በሰው ብላ አርጥቡን እናደርጋለን። ከዛ ኮሰረት፣ ከዛም በኋላ ደግሞ ይህንን የተፈጨውን ቅመም እናደርጋለን ማለት ነው። አባይቢ መብራት ገና አሁን መጣ። ስለዚህ ይህን ሶስት ኪሎ ቅቤ ደግሞ በዚህ መልኩ እያነጠር ነው ነው ማሻአላ ተባረክ ረህማን። አሁን ምን እናደርጋለን? ኮሰረታችንን እናደርጋለን። ብስሚላ ረበረከቲላ ብስሚላ ማሻአላ ኮሰረታችንን አደረግን አያችሁታል። ትንሽ ደግሞ በሶ ብላ እናረግበታለን ማለት ነው። ከዛ እዚ ጋ ምን እናረጋለን? በሶ ብላ እናረግበታለን እርጥቡን ማለት ነው። አብሮ የተፈጨ አለ ደረቅ ቅመሙ ጋር፣ ይሄ ደግሞ እርጥብ ነው። ማሻላ ይሄ በደንብ ትንሽ በሰል ይላል፣ ከለሩም ይቀይራል። አብራችሁ ይቆዩ ማለት ነው። ሀባይቢ እንግዲች እንደዚህ ከሆነ አሁን በቂው ነው። ማሻላ የተፈጨውን ቅመም ነው የምናደርገው፣ ላይ ያዩ ከዛ የተፈጨው ደግሞ ይሄ ቅድም አሳይቻቸዋለሁ ሸከር አድርጌን የፈጨሁት። ቢስሚላ በደንብ ነው መደረግ ያለበት፣ ኮረሪማ ማለት ነው። በደንብ ኮረሪማ፣ እነዚህ ደረቅ ቅመሞቹ በሙሉ መግባት አለባቸው። ቅቤ ሲነጠር ዝም መባል አለበት ምናምን ይሄ ውሸት ነው። በደንብ አጽድቶ መስራት ነው እንጂ ዝም በሉ አፋችሁን ዝጉ ማለት ነውር ነው፣ አይባልም። እንደዚህ ትንሽ እርድ እናደርግበታለን፣ ከለሩ እንዲያምር ማለት ነው። ይሄ ሲጠላል ማሻላ ነው የሚሆነው። ለምን አሁን ቪዲዮ ልሰራበት ነው ታውታላችሁ፣ ከለሩ እንዴት እንደሚያምር ማለት ነው። አሁን አስር ደቂቃ ብቻ ነው ቅመሙ አብሮት የሚቆይ። ይሄን ትክትክ በደንብ በደንብ አናረገው። መጀመሪያ በስሏል፣ ቅቤው በደንብ በቂውን አገኝቷል። እርድ እናርግበት። አያችሁታ? አሁን ቢስሚላ እርድ ለከለር ነው እሱ የሚያስፈልገው። ይኸው አርጌበታለሁ። በቃ ትክ ትክ ትክ ይበል። ታባይም ማሻላ አሁን ትንሽ በረድ እንድል ያው ከዚህ አወጣዋለሁ፣ አወርደዋለሁ ማለት ነው። አውርጀው ይበርዳል በደንብ እንደዚህ። አሁን ጠለል ብሏል። በቃ እናጠለዋለሁ ወንፊት ላይ ማለት ነው።